ከዛ ሲቀጥል ያንን እያዩ የሚያድጉት ድንቁርናን የሰበከው ልጅ በመድረክ ላይ ሶስት አራት ሽልማት ሲሸለም እሚያዩ ታዳጊዎች ድንቁርና ያሸልማል የሚል ትምህርት እየተማሩ እንደሆነ እንዴት ነው የማይገባልብኝና ማወቅ ይቻላል። ጡሉተ ነው ለሳቸው ሱፍ ገዝተህ ለእሳቸው የገዛኸውን ሱፍ እያሳየህ እሳቸው ሱፍ መግዛት እንደማይችሉ የእሳቸውን ስብዕናና ክብር የኑሮ ደረጃቸውን፣ ለማሳነስ የሞከርክበት መንገድ የአንተን ትንሽነትና ድንቁርና በርግጥም ደግሞ በሚታይ መልኩ እየወጣ መሆኑን ያሳየበት። ወጣቶች ብቻ አይደለም፣ በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለነሱ መቆም ዋንኛ አላማችን ነው። ያንን እየታገልን ባለንበት እንደገና ደግሞ በአገር አቀፍ ደረጃ ቱሬን ትራቨል እያደረገ ድድብናና ድንቁርናን እንዲሰብክ ፈቅዳችሁለት ነው አሁን እንደ ማህበረሰብ እንደ መንግስት አያስጠይቅም? የሚመለከተው አካል የለም። ይሄ በጣም ተጠቀሙበት። ካከበራችሁት፣ ያከብራችኋል። ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የሚታወቁት በብልግና የሚታወቁት በብልሹ ስነ ምግባር የሚታወቁት ከማህበረሰቡ ባፈነገጠ ተግባራቸው እንደሆነ እየታወቀ ነገር ግን አማኝ መስለው አማኞችን ደግሞ ተከታይ ለማድረግ እየሰሩ የውሸት ካባ ለመደረብ እየታገሉን የተመለከት ናት። አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ እ አሁን እንደ ከሌ በሆንኩኝ የምትሉት ነው፣ ነገ ትልቅ ቦታ ላይ የሚያደርሳችሁ እመኑኝ፣ ነው የምነግርህ ሄኖክ ወንድም እኮ እንዳንተ አውርቶ ለፍልፎ ድንቁርናና ድድብናን ለፍፎና አውርቶ ሳይሆን በስራው ታዋቂ መሆን የቻለ አሁንም በስራው ትልቅ ነገር መስራት የሚችል ድንቅ የጥበብ ባለሙያ ነው። ጌታ ቀንሶታል። እና ቲክቶክ አካውንቴ ላይ በጣም ትልቅ የሆነ ዳሜጅ ነው ያደረሰውና ጋይስ፣ እናንተ የምጠይቃችሁ ምንድን ነው ኮፒ ሊንክ እንድታደርጉና ፎሎ ካላረጋችሁ ፎሎ በማድረግ ወንድማችሁን እንድታግዙ ነው። ድንቁርናና ድድብናን የሚደግፍ 335 ሚሊዮን ተከታይ አለው አይደል አርጉለታ ላይክ ሰብስክራይብ ሼር አርጉለት፣ ኮፒ ሊንክ አርጉለት፣ እንዳይዘጋበት ቲክቶክ አካውንቱ የድንቁርናና የድድብና የድድብድና ስብከቱ እንዳይዘጋባችሁ ሂዱና ኮፒ ሊንክ እያደረጋችሁ ሼር አርጉለት። ሰላም ለእናንተ ይሁን፣ የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቃ አሰፋ ከመሆን መልቲሚዲያ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 መሆን መልቲ ሚዲያን ላይክ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ማህበራዊ ሕይወታችን ላይ የመጣ ተግዳሮትና ፈተና አለ ብዬ አስባለሁ። እኔ እንደ ግለሰብ፣ እንዳንድ ዜጋ በተለይ ወጣቱ ትውልድ ላይ እየሄደበት ያለው መንገድ፣ ማህበራዊ ሚዲያዎች ላይ የሚናፈሱ የሚወሩ ነገሮች እና እዛ ላይ የምናደንቃቸው የምንከተላቸው ሰዎች የሚያወሯቸው ነገሮች ትውልዱን የሚያበላሹ እንዲሁም ደግሞ ወዳልተፈለገ መስመር የሚመሩ ናቸው ብዬ አስባለሁ እና ከዚህም በፊት በዚሁ ጉዳይ ላይ ፕሮግራም ሰርቼ እንደነበር አብዛኞቻችሁ ታስታወሳላችሁ ብዬ አስባለሁ። እንግዲህ በቅርቡ የተደረገ አንድ የቲክቶክ አዋርድ ፕሮግራም ነበረ። ያ አዋርድ እንግዲህ በእንግሊዝኛው አዋርድ ሳይሆን በአማርኛው አዋርድ ሆኖብናል ብዬ አስባለሁ እንደ ማህበረሰብ ውርደት፣ ብልግና፣ ነውር እንዲሁም ደግሞ ማንንም አለመስማት ድንቁርናና መደደብ አክብሮት የሌለበት ክብረ ቢስና ይሉኝታ ቢስነት የተሸለሙበት መድረክ ነበር ብዬ አስባለሁ። እንግዲህ በዛ ደረጃ ያ ሁሉ ህዝብ በተገኘበት እነዚያ ድንቁርናና መደደብን የሚያነግሱ በዛም እውቅና ያገኙ የድንቁርና አስተማሪዎች ሲሸለሙ መድረክ ላይ ተመልክተናል። ከዚህ በኋላ ምን ቀረን የሚል ጥያቄ ነው የማነሳው። እንደ ማህበረሰብ ከዚህ በላይ ትውልዱ የተበላሸ መስመር ውስጥ እየገባ እንደሆነ እኛ ራሳችን በተለይ ትላልቅ የሚባሉት አዋቂ የሚባሉ ሰዎች ይህን ጉዳይ እያዩ እንዳላዩ ዝም ማለታቸው፣ ከዚያም ሲቀጥል ደግሞ በተለይም አብዛኛው የሚባለው ደግሞ ከወጣትነትም ያለፈ በጎልማሳነት እድሜ ያለው ሰው ራሱ ይህን ጉዳይ ደግፎ አስተያየት ሲሰጡ የምንመለከታቸው ሰዎች ወዴት ነው እየሄድን ያለ ነው ቢያንስ ከታች ያለውን ከ14 ዓመት ጀምሮ እስከ 25 ዓመት ድረስ ያለውን ወጣት ትውልድ መገሰጽ፣ ማስተማርና መመለስ ሲገባ በትላልቅ ዕድሜ ላይ ያሉ የተማሩ ያስተውላሉ የሚባሉ ሰዎች ራሳቸው እንዲህ አይነት ድንቁርናን የሚያነግሱና የሚያስተምሩ ሰዎች ሲሸለሙ የእነሱ አድናቂዎችና ተከታዮች ነው መገኘታቸው እንደ ማህበረሰብ አሳሳቢ ሁኔታ ውስጥ እየገባን ያለንበት ሁኔታ የታየበት መድረክ ነው ብዬ አስባለሁ። ከቲክቶኩ መድረክ ላይ እንግዲህ ከታየው ከተሸላሚዎቹ ጋጠወጥነት አብዛኞቹ ማለቴ ነው። አንድ ሁለት ሰዎች መጥቀስ እንችላለን። በትክክል ሽልማቱ የሚገባቸው ሰዎች ብለን የምናነሳቸው አንድ ሁለት ሰዎች ሊኖሩ ይችላሉ። ከዛ በተረፈ ግን የተሸለሙት ሰዎች በሙሉ መድረኩ ላይ ሲያሳዩ የነበረው ትዕይንት፣ ሲናገሩ የነበረው ነገር በሙሉ ለማህበረሰብ፣ እንደ ኢትዮጵያ ላለ ማህበረሰብ የማይመጥን ያ፣ በቀጥታ የሚተላለፍ የቴሌቪዥን ፕሮግራም እንደመሆኑ መጠን የአንድ ሰው የቲክቶክ ቻናል ወይም የአንድ ሰው የዩቱብ ቻናል አይደለም። በትልቅ ብሮድካስት ቴሌቪዥን ጣቢያ በዓለም ደረጃ ይተላለፍ የነበረ ፕሮግራም ነውና ቢያንስ መድረክ ላይ ስነ ስርዓት ለመያዝ አለመፍቀዳቸው እነዚህ ሰዎች ምን ያክል ከስነ ምግባር እና ከግብረ ገብነት የወጡ ያፈነገጡ ሰዎች መሆናቸውን ያየንበት ነው።

ከሸላሚዎቹ ስንነሳ በመጀመሪያ ደረጃ ሰራዊት ፍቅሬና አርቲስት ሰራዊት ፍቅሬና ቢጃይን አይከር የፕሮግራሙን ሁኔታ የተሸላሚዎቹን ማንነት ተረድተው እዛ ፕሮግራም ላይ የተገኙ አይመስለኝም። መጀመሪያ ጠይቀው ነበሩ ይገባቸው ነበር የዛ መድረክ ላይ መገኘት፣ እነማን እንደሚሸለሙ፣ በምን መስፈርት እንደሚሸለሙ ገብቷቸው አውቀው ጠይቀው ነው ወይዛ መድረክ ላይ የተገኙት የሚል ጥያቄ አነሳለሁ። ምክንያቱም አርቲስት ሰራዊት ፍቅሬ በጣም በኢትዮጵያ ካሉ ታላላቅ አርቲስቶች ተዋንያን፣ እንዲሁም ደራሲያን መካከል የሚጠቀስ ጉምቱ የጥበብ ባለሙያ እንደሆነ ይታወቃል። ወጣት ወጣቱ ኢንጂነር ቢጃይን ናይከርም የስራ ፈጠራ ላይ የራሱን የሆነ አስተዋጽኦና አሻራ እያሳረፈ ያለ በኢትዮጵያዊነት ስነ ምግባሩም ታዳጊዎችን በተለይ ደግሞ ከታች ያሉ ስታርታፖችን በመደገፍ እና የራሱን ሽልማት በመስጠትም የሚታወቅ ወጣት ባለሀብት እና ባለሙያ እንደሆነ ይታወቃል። እነዚህ ሰዎች እዛ መድረክ ላይ የተገኙት የፕሮግራሙን ሁኔታ የተሸላሚዎቹን ማንነት አውቀው ነው ወይ? ካወቁ ተሳስተዋል ብዬ አስባለሁ። ምክንያቱም የሚሸልሟቸው ሰዎች ሊሸልሟቸው የተገኙት እዛ መድረክ ላይ የተገኙባቸው ወይም የተገኙላቸው ሰዎች ድንቁርናን የሚያነግሱ መደደብን እንደ ትልቅ አርማ አድርገው የተነሱ ትውልዱ እንዲደድብና እንዲደነቁር እያስተማሩ ያሉ ሰዎች መሆናቸውን አውቀው ከሆነ የተገኙት እነሱም ትውልዱ እንዲደድብ እየተሰራ ያለውን ስራ እየደገፉ ነው ማለት ነው። ነገር ግን በአግባቡ ተረድተውት እዛ ፕሮግራም ላይ ተገኝተዋል ብዬ አላስብም። እንደዚህ አይነት ጋጠወጥነት የሚሸልምበት ብልግናና ስድነት የሚነግስበት መድረክ ላይ እንደነ ሰራዊትና ቢጃይ አይነት ታላላቅ ሰዎች መገኘታቸው ትክክል ነው ብዬ አላስብም። እኔ እንደ አንድ ግለሰብ እንደ አንድ ዜጋ ነው እያወራ ያለሁት። ማንንም ወክዬ የማንንም አስተሳሰብ ይዤ አይደለም፣ የራሴን አመለካከት ነው እየተናገርኩ ያለሁት። በእኔ እምነት ባይገኙ እዛ መድረክ ላይ ጥሩ ነበር ብዬ አስባለሁ። ሲቀጥል እነዚህ ሰዎች የእነ ሰራዊት ፍቅሬ እዛ መድረክ ላይ መገኘት ብቻ ሳይሆን በተለይ ይሄ አዶናይ የሚባለው ድድብናን በማንቆ ለጳጳስ የሚታወቀውና በድንቁርናና በመደደብነው ታዋቂ የሆንኩት ብሎ በድፍረት የሚናገረው ይሄ ቲክቶከሩ ታላላቅ ሰዎችን እያገኘ በተለያየ መድረክ ላይ በተለያየ ሁኔታ እያገኘ በስራቸው በሙያቸው ትልቅ አስተዋጽኦና አሻራ ያሳረፉ ሰዎችን ከአንጋፋዎቹም ከወጣቶቹም ጋር እየተገናኘ የእነሱን ስብዕና ዝቅ ለማድረግ ክብራቸውን ዝቅ የሚያደርግ ነገር ሲሰራም እንመለከታለን። የሱን የድንቁርና ስኬት ስኬት ብሎት በስራቸው ታዋቂ የሆኑ በስራቸው ትልልቅ ነገር መስራት የቻሉ ሰዎችን ለማሳነስና ለነሱ የማይመጥን ስራ ሲሰራም ተመልክተነዋል። ብዙ ጊዜ አርቲስት ሰለሞን ጋር ታዋቂ ሰው ናቸው፣ ታላቅ ሰው ናቸው። እንግዲህ ሰውየው በስራቸው በጥበባቸው ብዙ ነገር መስራት የቻሉ ሰው ናቸው። እሳቸውን አግኝቶ እንዴት ዲስሪስፔክት ለማድረግ እንደሚሞክር እሳቸው ጋር በመገናኘት ለእሳቸው ገንዘብ በመስጠት የራሱን እውቅና ለመሸመት እንዴት እንደሚሰራ ላሳያችሁና ከዛ ተከትሎም ደግሞ አርቲስት ሄኖክ ወንድሙ ጋር ተገናኝቶ እንዴት ሞራል የሚነካ ነገር ለመናገር እንደሚፈልግ ልጁ ቢያንስ ምን አይነት የድንቁርና ተከታይ እንደሆነ በሚያሳይ መልኩ የሚሰራውን ስራ ላሳያችሁና ተመልሼ ይመጣሉ። እንግዲህ ተመልከቱ። ግርማዊነቶ እንደዚህ ይመስለዋል። የት አባት አሁን በደንብ ወንድሙ ጋር መስራት የፈለኩት እኔ ገና የአስራ ሶስት ነው አስራ አራት አመት ልጅ ያለው ነው እና በጣም ነው የምወደው ሄኔ፣ በጣም ነው የማደንቀው። እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም። እኔ የአክቲንግ ክላስ ወስጅ ያላቅ ስኩል ወስጅ ያላቅ ምንም ማለት ነው። ዋናው ሚስጥሩ ምንድነው? ማመኑ ነው። ገባችሁ እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችሁ። ብዙ ፊልሞች ላይ ኮረሶኛለሁ። ብዙ ምታቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን ምናምን። ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ፣ ነው ምነግር። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። ሰባት ዓመት ለፍቷል። ያቺ ሰባት ዓመት ማለት ነች የእናንተ ዛሬዋች። እሺ እንደዚህ ስላሰቃየዋችሁ አትዩ፣ አይሰልቻችሁ በፊልም ተስፋ አትቁረጡ። እሺ እወዳቸዋለሁ፣ እወዳቸዋለሁ ድፍረት አይሆንም ብኝና ማወቅ ይቻላል። ጥሩ ታው ስንት እንደሆነ እንትኑ ሆቅ 7300 ምናምን በየወሩ በየወሩ። ዋው! አይ ድፍረትማ አይደለም። አሁን እኔ ጊፍት ጊፍት አዘጋጅቼ እላቸዋለሁ። እዚህ ጋር ዝም ብሎ ለመጀመሪያ ማለት ነው እንትን ለማለት ያው ሀምሳ ሺህ ብር ጀስት ለመጀመሪያ ላት ለትውውቅ፣ ማርያምን፣ ይሄ ደግሞ ለትውውቅ ነው። በጣም ብዙ ነገር ያሰብኩላቸዋል። እንደ ጋዥ ሰለሞን አይነት ታላላቅ ሰዎችን መደገፍና ማገዝ ከፈለግ እነሱን በቪዲዮ እየቀረዝክ ለእሳቸው ሀምሳ ሺህ ብርና አስር ሺህ ብር ስለሰጠህ አይደለም የእሳቸውን ክብርና መውደድህን የምትገልጸው የእሳቸውን ደሞዝ እየጠየክ አንተ በተጭበረበረና በተዘረፈ ገንዘብ በድንቁርና ባገኘኸው እውቅና ተነስተህ የእሳቸውን ክብርና ልዕልና ለማሳነስ የምትሞክረው ሙከራ ሌሎች ኢትዮጵያውያንንም በዚህ ደረጃ የሚያሳንስ ተግባር ነው ብዬ አስባለሁና እንደዚህ አይነት የጋጠ ወጥነት ተግባር እርዳታ ወይም ድጋፍ ተብሎ ሊሰራ ሊነገር አይገባም። ለእሳቸው ሱፍ ገዝተህ ለእሳቸው የገዛኸውን ሱፍ እያሳየህ እሳቸው ሱፍ መግዛት እንደማይችሉ የእሳቸውን ስብዕናና ክብር፣ የኑሮ ደረጃቸውን ለማሳነስ የሞከርክበት መንገድ የአንተን ትንሽነትና ድንቁርና በእርግጥም ደግሞ በሚታይ መልኩ እየወጣ መሆኑን ያሳየበት ነው። አርቲስት ሄኖክ ወንድሙ ማለት ከወጣትነቱ ጀምሮ በጣም አሪፍ አሪፍ ፊልሞችን መስራት የቻለ ድንቅ ተዋናይ ነው። እሱ የሚሰራውን ስራ ቢያንስ መደገፍ ካለብህ ሚዲያ ላይ ማውጣቱ ለምን አስፈለገ? እሱም ያግዛቸው። አብሯቸው የሚሰራ ወጣት ፊልም ላይ የሚሰሩ ወጣቶች አሉ። እነሱ ጋር ሂዶ ሄኖክ ስሜታዊ ሆኖ እስከሚያለቅስ ድረስ በዛ ደረጃ የሱን ልፋትና ድካም ከንቱ በሚያደርግ መልኩ ቪዲዮ እየቀረጸ ማሳየት። ሄኖክ ወንድሙ እኮ እንዳንተ አውርቶ ለፍልፎ ድንቁርናና ድድብና ለፍፎና አውርቶ ሳይሆን በስራው ታዋቂ መሆን የቻለ አሁንም በስራው ትልቅ ነገር መስራት የሚችል ድንቅ የጥበብ ባለሙያ ነው። እንደነዚህ አይነት ሰዎች ጋሽ ሰለሞንም ይሁን እንደ ሄኖክ ወንድሙ አይነት ወጣት ሆነው በራሳቸው ተማምነው በስራችን እንለወጣለን ብለው የሚያስቡ ሰዎች ከዚህ አይነት በድንቁርና ራሱን ፌመስ ካደረገ በድድብና ትውልዱን ለማደደብ እየሰራ ካለ ወጣት አካባቢ መራቅ አለባቸው ብዬ አስባለሁ። ለነሱ የሚመጥን አይደለም። በዛ ደረጃ ነው የቢጃይን አይክርንም የአርቲስት ሰራዊት ፍቅሬንም ሁኔታ የማየው። ከዚህ ልጅ ሽልማት ቦታ ላይ መገኘታቸው ለነሱ የሚመጥን አይደለም። የሆነ ገንዘብ እየሰጡ ታላላቅ ሰዎችን የእነሱን የኑሮ ደረጃ ለማሳነስ በሚደረግ በሚቀረጽ ቪዲዮ እነሱ የቲክቶክ አካውንታቸው የሚጨምርበትን እይታ የሚያገኙበትን ነገር ነው የሚሰሩት። እነሱን ለመደገፍ እነሱን ሳፖርት ለማድረግ አይደለም። ሄኖክም ጋር ሄደው ጋሽ ሰለሞንም ጋር ሄደው ለነሱ አስቦ እነሱን ለመርዳት ሳይሆን ራሱን የሌለውን ስብዕና የሌለውን ለጋስነት የሌለውን ማንነት ለመላበስ የውሸት ካባ ለመደረብ የሚያደርገው ጥረት እንደሆነ ይታያል። እና እንደዚህ አይነት ሰዎች ከዚህ ልጅ አካባቢ መራቅ አለባቸው የሚል እምነት አለ። ወደ መድረኩ ስንመለስ አንድ ሸላሚ ሆና የቀረበች ደግሞ አለች። የአዲስ አበባ ከተማ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት። አሁን ግን የምራችሁን ነው? ግን እሷን የምክትል ፕሬዝዳንት አድርጋችሁ የእግር ኳሱ እያሰራችኋት ነው? እኔ እኮ ያኔ ዝም ብሎ ለውድድር የቀረበች ምናምን፣ ከዛም ደሞ ትችት ስለቀረበባት በቃ የቀረች መስሎኝ ነበር። መድረክ ላይ ስትጠራ ግን የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ተብላ ነው የተጠራችው። ለነገሩ እግር ኳስ የት አለና እዚህ ሀገር ላይ እነ ማስተዋል ገብተው ጭራሽ ይጨማለቁበት ይጫወቱበት ብላችሁ እንደሆነ ይገባኛል። ተጫወቱበት። ያው ጊዜ መጥቶ የኢትዮጵያን እግር ኳስ የሚያነሳ አዲስ ትውልድ እስኪመጣ ድረስ ደግሞ እንደነ ማስተዋል አይነትን እያስገባችሁ ተጫወቱበት። በዛ ልክ አሁን ማስተዋል የምትመራው የእግር ኳስ ፌዴሬሽን የት ይደርሳል ተብሎ ታስቦ እንደሆነ በምን መስፈርት በምን ሙያ በምን አይነት ብቃት ተወዳድራ ለዛ የእግር ኳስ ፌዴሬሽን ፕሬዚዳንትነት እንደበቃች ራሱ የሚጠየቅም የለም የሚመለስም የለም። ምክንያቱም አብዛኛው ማህበረሰብ ድንቁርናን ደግፎ ሲከተል እያየን ነው። እንግዲህ ይሄ ልጅ በድንቁርና የሚመራው ልጅ 3.5 ሚሊዮን ተከታይ ካለው እና ማስተዋልም ደግሞ በዛ ልክ ደጋፊ ይኖራቸዋል ተብሎ ሊገመት ይችላል። ነገር ግን እዛ መድረክ ላይ ተገኝታ የተገኘችበትን መድረክ ረስታው ይሁን አላማው ምን እንደሆነ ዘንግታው ይሁን ለምን እንደመጣች ራሱ የገባት አይመስለኝም። እና ስብከትም ሲቃጣት ነበር። ክርስቶስን ለመስበክ ክርስቶስን ተቀበሉ፣ የጌታን መንገድ ተከተሉ ስትል ነበር። 27 ሽልማቶች አሉ፣ እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ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 የክርስቶስን ስም የሚነሳበት ቦታ አለ። ስብከት የሚከናወንበት ቦታ አለ። የእምነት የሃይማኖት፣ የፖለቲካ፣ የአርት ቦታ የተለያየ ነው። የራሷን እምነት ምንም በዛ ጉዳይ ላይ አስተያየት መስጠት አልፈልግም። ነገር ግን እዛ መድረክ ላይ እንደዚ አይነት ስብከት የሚነሳበት መድረክ ነው ወይ? ሲቀጥል ደግሞ ማስተዋል ወንደሰን የክርስቶስን ስም ጠርታ ክርስቶስን ተከትሎ የምትል ሰባኪ ናት ወይ? ከሷ ቀጥሎ ደግሞ ተከትሎ ይሄው የድንቁርና አስተማሪው አዶና የምትሉት ደንቆሮ እሱ ደግሞ ተከትሎ ማርያም ማርያም ሲል ነበር። እነዚህ ሰዎች ስለ እምነታቸው የፈለጉትን ነገር በሰይጣን ማመን ይችላሉ፣ እሱ ጉዳይ አይደለም። ነገር ግን የፉክክር መድረክ አደረጉት። በእምነት ካባ አዶናይ፣ ቅድም እንዳሳየኋችሁ ታዋቂ አርቲስቶች ጋር እየሄደ የሌለውን ማንነት በለጋስነት ለመታወቅ በጎ አድራጊ ለመምሰል የሚያደርገው ጥረት እንዳለ ሆኖ ማስተዋልም እሱም ደግሞ እዚህ መድረክ ላይ ያደረጉት የሚታወቁት በብልግና የሚታወቁት በብልሹ ስነ ምግባር የሚታወቁት ከማህበረሰቡ ባፈነገጠ ተግባራቸው እንደሆነ እየታወቀ ነገር ግን አማኝ መስለው አማኞችን ደግሞ ተከታይ ለማድረግ እየሰሩ የውሸት ካባ ለመደረብ እየታገሉን የተመለከት ናቸው። እናንተ ስላወራችሁ፣ እናንተ ስላደረጋችሁ፣ የምታወሩትን ነገር ሳይሆን የምትከተሉትን የምታደርጉትን ነው ማህበረሰቡ የሚያየው ከማህበረሰቡ አፈንግጠህ ይሄ ማህበረሰብ አማኝ ነው ተብሎ ስለሚታመን እንደገና አማኝ መስሎ ቀርቦ የውሸት ማንነትን ተላብሶ የውሸት ስብዕናን ተቀብቶ በሌለ ሜካፕ የሌለ ማንነት ለመላበስ የምታደርጉት ጥረት የበለጠ ማንነታችሁን እርቃናችሁን እያጋለጠ እያሳየ ምንም የሞራል ብቃት የሞራል ልዕልና እንኳን የሌላችሁ ስለ እምነትም ስለ ሃይማኖትም ለማውራት ማንነት የሌላችሁ ሰዎች ስለ ክርስቶስም ስለ ድንግል ማርያምም ስታወሩ ታሳፍራላችሁ። አንደኛ መድረኩ አይመጥንም። ምድረ ጋጥ ወጥ በተገኘበት መድረክ ላይ ተገኝታችሁ እንደዛ አይነት ስብከት መስበካችሁ የውሸት ማንነትን ተላብሳችሁ የምትኖሩ በውሸት ዓለም ያላችሁ ሰዎች መሆናችሁን በተግባር የሚያሳይ ነው። ማርያም ማርያም የሚለው ስብከት የሚቃጣው አማኝ መስሎ ለመቅረብ የሚሞክረው አዶናይ በዚህ አንደበቱ ነው ብልግና የሚያወራው በዚህ አንደበቱ ነው ድድብናን የሚያወራው የሌላችሁን ማንነት ማስተዋሉ እንደሰንም ማን እንደሆን ስለምናቅ ያልሆነ ነገር እንድንነጋገር ወይም እንድንናገር አትገፋፉን። ያልሆናችሁትን መስላችሁ ለመቅረብ አትሞክሩ ለማለት ፈልጋለሁ። ከዚሁ ጋር ተያይዞ እዛ መድረክ ላይ በተናገረው ያልተገባ ንግግር ወይም ደግሞ መድረኩ የማይፈቅደውን ነገር ስለተናገረ ቲክቶክ አካውንቴ ሊዘጋብኝ ነው እና ዋርኒንግ ላይ ስላስቀመጠኝ የባካችሁ ኮፒ ሊንክ አድርጋችሁ ሸር አድርጉልኝ ብሏቸዋል። ጋይስ በዚህ ቪዲዮ ምክንያት አካውንቴ ባን እንደሚደረግ ታውቃላችሁ። ቲክቶክ ዋርኒንግ ሰጥቶኛል። አካውንትህ ባን ይደረጋል ብለው ማለት ነው። እዚህ ቪዲዮ ላይ በጣም ብዙ ሪፖርት ያደረጉ ሰዎች ከመብዛታቸው የተነሳ ወደ መጨረሻ ባን አድርሶታል ማለት ነው። ይህ ደግሞ እይታዬ ቀንሶታል እና ቲክቶክ አካውንቴ ላይ በጣም ትልቅ የሆነ ዳሜጅ ነው ያደረሰውና ጋይስ፣ እናንተ የምጠይቃችሁ ምንድን ነው ኮፒ ሊንክ እንድታደረጉ እና ፎሎ ካላደረጋችሁም ፎሎው በማድረግ ወንድማችሁን እንድታግዙ ነው። ምክንያቱም ይህ ቪዲዮ በጣም ከምታስቡት በላይ ሪፖርት ደርሶታል እና ቲክቶክም ባን ሊያደርገው ነው አካውንቴ ማለት ነው። ወዳቸዋለሁ። ድንቁርናና ድድብናን የሚደግፍ 335 ሚሊዮን ተከታይ አለው አይደል። አርጉለታ ላይክ፣ ሰብስክራይብ፣ ሼር አርጉለት። ኮፒ ሊንክ አርጉለት። እንዳይዘጋበት ቲክቶክ አካውንቱ፣ የድንቁርናና የድድብና ስብከቱ እንዳይዘጋባችሁ ሂዱና ኮፒ ሊንክ እያደረጋችሁ ሼር አርጉለት። አሁን ይሄ ልጅ በቲክቶክ የሚያደርገው የድንቁርና ስብከት እንዳይበቃው የድድብና መምህርነቱ እንዳይበቃው በቲክቶክ ያንን እያዩ ወዳልሆነ መስመር እየሄዱ ያሉ ኢትዮጵያን ሕፃናት እነሱን ከመስመር ወደ መስመር ለማስመለስ የምናደርገው ትግል እንዳለ ሆኖ እንደገና ደግሞ ሰግጥ ፈምስ የሚል ምንድነው ሀገር አቀፍ ቱር ኤንድ ትራቭል ትራቨል ለማድረግ እየተንቀሳቀስኩ ነው ይላል። አሁን ይህንን ቱር እንዲያደርግ ልትፈቅዱለት ነው መንግስት? አለ እዚህ ሀገር ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እኛን አክብራችሁ ስለመጣችሁ በጣም በጣም ደስ ብሎኛል። ባይገርማችሁ ይህ ቀን ለብዙ አመታት ተጠብቀው ነበረ። እንደ አንድ አዶናይ ህይወቴ ከመቀየር ያቆመኝ አንዱ ትልቁ ነገር ምንድን ነው መሰላችሁ? አንደኛ ነገር የኮንፊደንስ እጥረት ነው። ሁለተኛ ነገር በራስ አለመተማመን ነው። አይሳካልኝም የሚል አስተሳሰብ ነበረ ከየት እንደመጣ አላቅም። አይቲንክ አስተዳደግ ሊሆን ይችላል። ወጣቶች ብቻ አይደለም በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለነሱ መቆም ዋነኛ ዓላማችን ነው። የሚመለከተው አካል አለ የጸጥታና ምንድን ነው ይሄ ማህበራዊ ጉዳይና የትምህርት ሚኒስቴር ይህን ጉዳይ ሰምቷል። ፕሮፌሰር ብርሃኑ ፕሮፌሰር ብርሃኑ አራዳ ናቸው። ቲክቶክ ያያሉ፣ ይመለከታሉ የወጣቱን እንቅስቃሴ። ይሄ ልጅ እሳቸው ወያኔ ያደንቆረውን ትውልድ ወደ ኢትዮጵያዊ ማንነቱ፣ ወደ ኢትዮጵያዊ ስነ ምግባር ለመመለስ እየታገሉ እንደገና ይሄ በማህበራዊ ሚዲያ ድንቁርናን የሚሰብከው ልጅ ልጆቻችን፣ ኢትዮጵያዊ ወጣት ታዳጊዎችን ወዳልሆነ መስመር ማስገባቱ፣ በሶሻል ሚዲያ ላይ ያልሆነ ነገር መንዛቱ ተገቢ ሳይሆን ያንን እየታገልን ባለንበት እንደገና ደግሞ በአገር አቀፍ ደረጃ ቱር ኤንድ ትራቨል እያደረገ ድድብናና ድንቁርና እንዲሰብክ ፈቅዳችሁለት ነው? አሁን እንደ ማህበረሰብ እንደ መንግስት አያስጠይቅም? የሚመለከተው አካል የለም? ይሄ እንዴት ነው? እኛ እኔ የገባኝ ነገር ማህበረሰቡ፣ ትውልዱ ላይ እየተሰራ ያለው የድንቁርና ስራ፣ እኔ የገባኝን ያክል መንግስት ለምድ ነው ያልተንቀሳቀሰው? ታዋቂ ሰዎች የሚባሉት ተጽዕኖ ፈጣሪ ሰዎች የሚባሉት የዚህ የማህበራዊ ሚዲያ ተጽዕኖ ገብቷቸው ነው ወይ ዝም ያሉት ማለት ምንም አያመጣም ብለው ነው ወይዝም ያሉት። ያንን ቲክቶክ የሚከተሉ 3.5 ሚሊዮን የድንቁርና ተከታዮች ከዛ ሲቀጥል ያንን እያዩ የሚያድጉት ድንቁርናን የሰበከው ልጅ በመድረክ ላይ ሶስት አራት ሽልማት ሲሸለም የሚያዩ ታዳጊዎች ድንቁርና ያሸልማል የሚል ትምህርት እየተማሩ እንደሆነ እንዴት ነው የማይገባል? ፕሮፌሰር ብርሃኑ የማህበራዊ ጉዳይ ሚኒስቴር የኢትዮጵያዊ ስነምግባር፣ ኢትዮጵያዊ አስተዳደግ፣ ኢትዮጵያዊ ስነ ስርዓት የሚባለው ነገር እየተሸረሸረ ማህበራዊ ህይወታችን እየተናጋ ታላላቆችን ማክበር፣ ወላጅን ማክበር፣ መምህራንን መስማትና ማዳመጥ የሚባለውን ነገር አትስሙ፣ ስለ ራእይና ስለ ዓላማ ተውት፣ ግዳይ ኑራችሁ፣ ዝም ብላችሁ ቁጭ ብላችሁ ተመኙ፣ የተመኛችሁት ነገር እውን ይሆንላችኋል የሚሉ አስተማሪዎች በሀገር አቀፍ እየዞሩ ድንቁርና እንዲያስተምሩ ፈቅዳችሁ ነው ወይ ነው የእኔ ጥያቄ። መንግስት አለ ወይ? ማህበራዊ ጉዳይ ሚኒስቴር አለ ወይ? ትምህርት ሚኒስቴር ይሄንን የድንቁርና መምህር እየዞረ እንዲያስተምር ፈቅዶ ነው ወይ? ይሄንን ጥያቄ ለሚመለከተው አካል ማቅረብ እፈልጋለሁ። ይሄን እያያችሁ ከሆነ ዝም ያላችሁት ይሄንን ቱሬን ትራቨል እንዲያድርግ ይሄ ልጅ ከፈቀዳችሁለት፣ እንዳንድ ዜጋ የሚገባንን ኃላፊነት ተወጥተናል ብለን እናስባናል እኛ እንደመሆን መልቲ ሚዲያ። የሚጠበቅብን እየተናገርን ነው። ትክክል አይደለም። ትውልዱን ለማጥፋት እየተሰራ ነው። ይህንን ሁሉም ማህበረሰብ ሊታገለው ይገባል እያለን ነው። መንግስትም፣ ሌላው ማህበረሰብም፣ ተጽዕኖ ፈጣሪ ሰዎችም በልጆቻቸውና በትውልዱ ላይ እንደዚህ አይነት ጥፋት እንዲነዛ፣ እንዲህ አይነት የጥፋት መንገድ እንዲዘረጋ ፈቅዶ ዝም ካለ የሚሆነውን ነገር እያየን ዝም ከማለት ውጪ ልናደርግ የምንችለው ጉዳይ የለም። ነገር ግን የተዘረጋው ኔትወርክ የእኔንም የአንተንም የሁላችንንም ልጆች ይዞ የሚጠፋ ትውልድ የሚያመክን ስራ እየተሰራ እንደሆነ ሁሉም ዜጋ ሊያቀው ይገባል። የሚል መልእክት አለኝ። ለዛሬ የነበረኝም ፕሮግራም በዚሁ ነው የምቋጨው። መሆን መልቲሚዲያን ላይክ ሰብስክራይብና ሼር እያደረጋችሁ ቤተሰብ መሆናችሁ እንዳትዘነጉና በሱፐርቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም